በጀርመን ጥገኝነት ጠይቃ ነዋሪ የሆነች ኤርትራዊት ዌስትፋሊያ ከተማ ኤ45 ጎዳና ላይ ከቀሪው ሰውነቷ ተለይተው ሁለት እጆቿ ተቆርጠው ተገኝተዋል። ክስተቱም ከፍተኛ ድንጋጤን ፈጥሯል። አሰላሙ አሌይኩም ራህመቱላሁ ወበረካቱ። እንደምናላችሁ ድና። የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን፣ ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። በዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። ቪዲዮውን በላይክ እና ሼር ጀምሩ፣ ቀጥታ ይዤላችሁ ወደ መጣሁት መረጃ እናመራለን። ሰኞ ማለዳ ላይ እጆቿ በአንድ አሽከርካሪ በጎዳና ላይ ታይተው ለፖሊስ የተጠቆሙት የዚህች ኤርትራዊት የተቀረው አካሏ የት እንዳለ፣ እሷ በሕይወት ትኑር አትኑር እስካሁን ድረስ ምንም የታወቀ ነገር የለም። የስደተኛዋ ኤርትራዊት ማንነት በፖሊስ የተለየው አንድ ዛፍ ስር ተቆርጦ ከተገኘው እጇ ላይ በተወሰደ አሻራ ምክንያት መሆኑንም ፖሊስ ገልጿል። በጀርመን ኮሎን የሚኖሩ የኤርትራውያን ኮሚኒቲ ውስጥ ተሳትፎ ያላቸው አቶ ወደብ ቴዎድሮስ ለቢቢሲ እንደተናገሩት ክስተቱ በአገሪቱ ውስጥ ከፍተኛ ድንጋጤን የፈጠረ ሲሆን፣ በየሰዓቱ ሚዲያዎች እየዘገቡት ነው ብለዋል። ይህ አሰቃቂ ዜና ከተሰማ በኋላ በጀርመን በሚገኙ የኤርትራ ማኅበረሰብ ዘንድም ከፍተኛ ሐዘን እና ድንጋጤ የፈጠረ መሆኑን አብራርተዋል። የአንድ ልጅ እናት የሆነችው እና ሁለት እጆቿ ከቀሪው አካሏ ተለይተው የተገኙት የኤርትራዊቷ ስደተኛ ባል እስካሁን የት እንደሚገኝ እንዳልታወቀ የጀርመን ጋዜጦች ዘግበዋል። ሰኞ ዕለት በወጡ የመገናኛ ብዙኃን ዘገባዎች የዚህች የሰላሳ ሁለት ዓመት ሴት ልጅ ነው የተባለ የሶስት ወር ሕፃን እጆቿ ከተገኙበት ስፍራ በቅርብ ርቀት ላይ በሚገኝ የኮፕቲክ ኦርቶዶክስ ቤተ ክርስቲያን ገዳም ደጅ በሕፃን ጋሪ ላይ ብቻውን ተገኝቷል። እጆቿ ተቆርጦ የተገኘችው ኤርትራዊቷ ጥገኝነት ለመጠየቅ ከኤርትራ የመጣች እንደሆነች እና በቦን ከተማ የጥገኝነት ጠያቂዎች መጠለያ ማዕከል ውስጥ ተመዝግባ እንደነበር ፖሊስ አስታውቋል። ከእናቱ ተለይቶ የተገኘው ጨቅላ ልጇ በአሁኑ ጊዜ በልጆች ማቆያ ውስጥ እንክብካቤ እየተደረገለት እንደሆነ ታውቋል። የኤርትራዊቷ ሴት እጆቿ ወድቀው የተገኘበት ቦታ ትኖርበት ከነበረው አካባቢ ርቆ የሚገኝ መሆኑን አነጋጋሪ ሆኗል። ይህ ክስተት የተሰማው አንዲት ሴት እሁድ ከሌሊቱ ዘጠኝ ሰዓት ለሰኞ አጥቢያ ያልተለመደ ነገር መንገድ ላይ ተመለከትኩ ብላ ለፖሊስ ጥቆማ በመስጠቷ ነው። የአደጋ ጊዜ ሰራተኞች ቦታው ሲደርሱ ሁለት የተቆረጡ እጆች ዋና መንገድ ዳር ተጥለው አግኝተዋል። ጥቆማው የደረሳቸው የፖሊስ አባላት በኦልፔ ሱድ እና በፍሩደንበርግ መገንጠያ መካከል እጆቿን ያገኙበትን ስፍራ ለትራፊክ ዝግ አድርገውት ቆይተዋል። በኋላ ላይ በወጡ ዘገባዎች መሰረት ሁለቱ የተቆረጡ እጆች የአንዲት ሴት ናቸው ሲሉ የጀርመን ጋዜጦች ዘግበዋል። የግዛቷ አቃቤ ሕግ ምን ያህል የአካል ክፍሎች እንደተገኙ በትክክል ባይናገርም የጣት አሻራ ምርመራው ግን የኤርትራዊት ሴት መሆኑን ማረጋገጡን የመገናኛ ብዙሃኑ ዘግበዋል። እጆቿ ብቻ እንዴት ተቆርጠው ሊገኙ ቻሉ? የሚለው ገና አሁንም ያልተፈታ እንቆቅልሽ ቢሆንም ነገር ግን ቅድመ ምርመራዎች እንደሚያሳዩት ክስተቱ በመኪና አደጋ ያጋጠመ ሊሆን እንደሚችል ነው። በዚህ የፈረንጆች ዓመት መጀመሪያ ላይ ከኤርትራውያን ቤተሰብ የተወለደ አንድ የስድስት ዓመት ሕፃን ከትምህርት ቤት ለቀናት ጠፍቶ ከቆየ በኋላ በዌልበርግ አቅራቢያ በሚገኝ ወንዝ ውስጥ ሞቶ መገኘቱ ይታወሳል። በ2024 የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን እንዳስታወቀው በተለያዩ ሀገራት ከ683 ሺህ በላይ ኤርትራውያን ስደተኞችና ጥገኝነት ጠያቂዎች ተመዝግበዋል። ጀርመን ኤርትራውያን ስደተኞችን በመቀበል በአውሮፓ ቀዳሚ ሀገር ነች። አብዛኞቹ እነዚህ ስደተኞች ሀገራቸውን ለቀው ወደ ጎረቤት ሀገራት ለመሻገር ከዚያም አደገኛውን የሳህራ በረሃ እና የሜዲትራኒያን ባህር አቋርጠው ወደ አውሮፓ ለመሄድ ሕይወታቸውን ለአደጋ ያጋልጣሉ። ዘገባው የቢቢሲ ነው። በአሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረጋት ዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት እጠይቃለሁ። በሌላ መረጃ እስክንገናኝ መልካሙን ሁሉም እመኝላችኋለሁ። አሰላሙ አሌይኩም ወረሕመቱላሁ ወበረካቱ!